ሰላም ሰላም፣ እንዴት ናቸው? ውድ በሀገር ውስጥና በውጭ የምትገኙ የዘመን ስፖርት ቤተሰቦች ያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እንዲሆን የዘወትር ምኞታችን ወደ እናንተ ለማድረስ እንወዳለን። ዘመን ስፖርት ተመልሷል። ዛሬም እንደ ወትሮ የተለያዩ የአውሮፓ የዝውውር መረጃዎችን ወደ እናንተ ለማድረስ ተመልሰን ተገናኝተናል። የዘመን ስፖርት መረጃ ተከታታዮች እንግዲህ በአውሮፓ ከሚገኙ ታላላቅ ክለቦች መካከል አርሰናል እንግዲህ በዝውውር ሂደቱ ላይ ትንሽ ወደ ኋላ ያፈገፈገ ይመስል ነበረ። ነገር ግን አሁን ላይ ትናንትና ዛሬ እየወጡ ባሉ መረጃዎች መሰረት እንግዲህ ወደፊት እየገፋ ይገኛል ማለት ነው። የብሬንቲፎርዱን ኖርጋርድ ለማስፈረም እንግዲህ ከፍተኛ ጥረት እያደረገ ይገኛል። የተለያዩ ጉዳዮችም እየተጠናቀቁ እንደሚገኝ ከተለያዩ ታማኒ የመረጃ ምንጮች እየሰማ እንገኛለን። ውድ ተከታታዮች፣ ከዚህም ውጭ እንግዲህ ትላንትና ወደ ምሽት አካባቢ የተሰማው መረጃ ሌላኛው ወደ ስፔን ይወስደናል። በዚህም እንግዲህ አርሰናል አስደናቂ የሆነውን የቫሌንሺያ ኮከብ የመሀል ተከላካይ አሌክሲስ ሞስኬራ ለማስፈረም በግል ውል ከስምምነት መድረሱ ነው የታወቀው። ማይክል አርቴታ እንግዲህ ከቫሌንሽያ የመሀል ተከላካይ ክርስቲያን ሞስኬራ ጋር በግል ውል መስማማቱ ነው ጊቭ ሚ ስፖርት የገለጸ። ውድ ተከታታዮች በአርሰናልና በቫሌንሽያ መካከል ያለው ንግግር አሁንም እንደቀጠለ እንደሚገኝም የታወቀ ሲሆን እንግዲህ ምንጮች እንዳረጋገጡትም የተጫዋች ዛሬ ሀያ አንድ አመት የሚሞላው ይሆናል በዝውውር ሂደቱም ይህ ተጫዋች ከክለቡ አረንጓዴ መብራት በርቶለታልም ነው የተባለው። ማለትም ወደ አርሰናል እንዲዘዋወር እንግዲህ በይፋ ተፈቅዷል ማለት ነው። ስለሆነም በዚህ ክረምትም ወደ ሚኬል አርቴቶ አርሰናል መቀላቀል እንደሚፈልግም ነው የታወቀው። አርሰናል ከሞስኬራ ጋር በግል ውሎች ጉዳይ ከስምምነት ላይ መድረሱም ነው ሲዘገብ የሰማነው ማለት ነው። አርሰናሎችም ይህንን ተጫዋች በሰፊው እንደፈተሹ ታውቋል። ጊቭሚ ስፖርት እንደዘገበውም አርሰናል ለአንድ ዓመት ለሚጠጋ ጊዜ ይህንን ተጫዋች በስፋት ሲፈትሸው እንደነበረ ነው የታወቀው። የክለብ ስካውቶችን በ2024/25 የውድድር ዘመን ወደ ስፔን በመጓዝ የእድገት ግስጋ ሲሆን በመከታተል በኳስ ላይ ባለው እርጋታ፣ በተከላካዩ ማስተዋልና ጨዋታውን የማንበብ ችሎታ እንደተገረሙ ነው የተናገሩት የአርሰናል ስካውቶች ማለት ነው። ሞስኬራ እንግዲህ በላሊጋ ከሚገኙት ድንቅ ወጣት የማል ተከላካዮች መካከል አንዱ ሆኖ ብቅ ማለት እየቻለ ተጫዋች ነው። ይህም የበርካታ የአውሮፓ ታላላቅ ክለቦችን ትኩረትንም መሳብ ችሏል። አርሰናሎችም ይህንን ተጫዋች እንግዲህ የረዥም ጊዜ ፍላጎት በመሆንና ከመጋረጃ ጀርባ ባለው የዝውውሩ እንቅስቃሴ ላይ በመስራት አሁን ላይ በተጫዋቹ ላይ ጠንካራ አቋም እንዲይዙም እንዳደረጋቸው ታውቋል። ይህ የዝውውር እርምጃም በአርሰናል የእድገት ቀጣይነት ያለው ወጣት ተጫዋች የመፈለግ ሕሳቤ ላይ መዋለ ነዋይ የማፍሰስ ስትራቴጂካዊ እንቅስቃሴ ጋር የሚስማማም ሆኖ የተገኘው አስደናቂ ተብሎ የተጠራው ይህ ተጫዋች ማለት ነው። መጀመሪያ ላይ ከዊሊያም ሳሊባ እና ከገብርኤል ማግሃሌሽ ጀርባ እንደ ተዘዋዋሪ አማራጭ ሆኖ ያገለግላል ተብሎ ቢታሰብም ነገር ግን አርሰናል ወደፊት የመጀመሪያ ቡድን ተሰላፊ ሆኖ የመቀጠል አቅም እንዳለው በማመን ነው የዚህን ይህንን ተጫዋች ወደ አርሰናል ቤት የሚያመጣው ማለት ነው። በሻምፒየንስ ሊግ ደረጃ ያለው በቡድን የመቀላቀል፣ ለዋንጫ የመወዳደር እና በፕሪሚየር ሊግ እድገቱን የማስቀጠል እድሉ አርሰናልን ማራኪ መዳረሻ አድርጎለታል። ቫሌንሺያ በአሁኑ ጊዜ ከአርሰናል ጋር በስምምነቱ ክፍያና አወቃቀሩ ዙሪያ ገና ውይይት እያደረገ እንደሚገኝም ታውቋል። እስካሁንም ስምምነት ላይ አልተደረሰም። በአርሰናል በኩል በሚቀጥሉት ሳምንታት ውስጥ ስምምነት ሊጠናቀቅ ይችላል የሚል ተስፋም በማድረግ ነው። እንግዲህ ከተጫዋቹ ባለቤት ከሆኑት ከቫሌንሺያ ጋር ድርድር እያደረጉ የሚገኙት ማለት ነው። ሞስኬራም እንግዲህ በወጣትነት እድሜው ስፔንን በመወከል የተሳተፈም ሲሆን በእድሜውም ቡድን ውስጥ ካሉት እጅግ ተስፋ ሰጪ ተከላካዮች አንዱ እንደሆነ በሰፊውም ተነግሮለታል። ስምምነቱ ከተጠናቀቅም በ2025/26 የውድድር ዘመን ማለት ነው፣ ከአርሰናል ዋና ተጫዋቾች አንዱ ይሆናል ተብሎም ይጠበቃል። እንግዲህ ከዚህ ተጫዋች ውጪ እንግዲህ ትላንትና በሰማነው መሰረት በእግር ኳስ ተአማኒ የመረጃ ምንጭ ከሆኑት ሁለቱ በጣም አስተማማኝ ስሞች መካከል ሁላችንም እናውቃቸዋለን፣ ፋብሪዚዮ ሮማኖ እና ዴቪድ ኦርነስቴን ናቸው። እነዚህም ተአማኒ የመረጃ ምንጭ ዘጋቢዎች ማለት ነው ስለ አርሰናል የዝውውር መረጃ ሄር ዊጎ ሲሉ መረጃቸውን በይፋ አድርሰውናል። በዚህም ዴቪድ ኦርነስቴን በኤክስ ገጹ ላይ እንደለጠፈው አርሰናል ለኖርጋርድ በይፋ ጥያቄ ማቅረቡንና ከብሬንትፎርድም ምላሽ እየጠበቀ መሆኑን ነግሮን እንደነበረ ቢታወቅም። እንዲሁም ፋብሪዚዮ ሮማኖ ይህንን መረጃ ሲያጠናክርልን፣ አሁን ንግግሮቹ እንደቀጠሉና ኖርጋርድ አርሰናልን መቀላቀል እንደሚፈልግ በመግለጽ የዝን የዝውውር ሀሳብ አጠናክሮልናል። እንዲሁም ኬፓ አሪዛባላጋ ወደ አርሰናል ሄር ዊጎ እየተባለ ተጫዋች ነው። የቼልሲው ግብ ጠባቂ ኬፓ አሪዛባላጋ ወደ ኤምሬትስ የሚያደርገው ዝውውርም ተጠናቋል። አርሰናልም የኬፓን አምስት ሚሊየን ፓውንድ የውል ማፍረሻም ማስነሳቱን የታወቀው እናም ይህ ዝውውር በቅርቡ ይፋ መሆን ያለበት ይመስላል። ኖርጋርድ በበኩሉ ለአርሰናል ተጨማሪ ልምድና የቡድኑን ጥልቀት ወይም ስኳድ ዴብዝ ለማስፋት ብልህ ፊርማ ይሆናል ተብሎ ይጠበቃል። በአርሰናል ት አርሰናል ወደ ሁለት ፈራሚዎች ተቃርበዋል ማለት ነው። ነገር ግን ደጋፊዎቹ አሁንም በእነዚህ ፈራሚዎች የረኩ አይመስልም። ስለሆነም ማይከል አርቴታውንም አዲስ አጥቂ ወይም የክንፍ አጥቂ ስላላመጣ የአርሰናል ደጋፊዎች በክለቡ የዝውውር ሂደት እስካሁን እርካታ ማግኘት እንዳልቻሉ ነው የተነገረው። በዚህም አርሰናል ቪክተር ጊዮከሬሽን ለማዛወር የተለያዩ ሁኔታዎችን እያጤነ እንደሚገኝ ይታወቃል። ይህም አርሰናል በፊት ለፊት የማጥቃት ሂደቶች ላይ አስደናቂና አስፈሪ መስመሮችን ሊሰራ የሚችልበት መንገድ ይሆንለታል ተብሎም ነው የተገለጸው። ሮድሪጎ ደግሞ የሰሜን ለንደን ኃያላን ከፍተኛ የክንፍ አጥቂ ኢላማ እንደሆነ ይታወቃል። መድፈኞቹ በክረምቱ የዝውውር መስኮትም በዚህ በሁለተኛው የዝውውር መስኮት ማለት ነው ጉዟቸውን ገና ዳዴ እያሉበት እንጂ እያጠናቀቁ እንዳልሆነ ይታወቃል። በብዙ ስምምነቶች ላይም እየሰሩ እንደሚገኙ ይታወቃል። በዚህም እንግዲህ አርሰናል የሪያል ሶሴዳድ አማካይ ማርቲን ዙብሚንድን ለማስፈረም ከተቃረበ በኋላ አንዳንድ የዝውውር ማሰራጫዎች ስለዚህ ውል እንግዲህ እንደተጠናቀቀ እየገለጹ ይገኛሉ። አዲስ የማላ አጥቂ ለማስፈረም ለሰሜን ለንደኑ ክለብ ትልቅ ትኩረት ሊሰጠው የሚገባ ነገር እንደሆነም ይታወቃል። አርሰናል በሚቀጥለው የውድድር ዘመን ዋንጫውን ማንሳት ከፈለገም እንግዲህ አዳዲስ ጭማሪዎችን ማድረግ አስፈላጊ ሆኖ ተገኝቷል ማለት ነው። ስለሆነም አሁን በክረምቱ የዝውውር መስኮት የመጀመሪያ ፊርማቸውን ለማጠናቀቅ ተቃርበዋል። በመጀመሪያው የዝውውር ሂደትም ኬፓ አሪዛባላጋ ለስፔናዊ ግብ ጠባቂ ለዴቪድ ራያ አዲስ መጠባበቂያ እንዲሆን ነው የፈረመው። ነገር ግን ያው ተጠባባቂ ይሁን ቋሚ የሚለው ፐርፎርማንሱ ታይቶ የሚወሰን እንደሆነ ጠያቂ አይሆንም። እንደምናውቀው ይህ ተጫዋች ውድ አድማጮች የፕሮፌሽን ጨዋታውን ሀብሎ የጀምረው በአትሌቲክ ቢልባኦ የቢ ቡድን ውስጥ እንደሆነ እናውቃለን በ2014 15 የውድድር ዘመን ማለት ነው። በዚህ ቡድንም 17 ጨዋታዎችን ማድረግ ነበር የቻለው። በመቀጠልም በ201516 የውድድር ዘመን ወደ ሪያል ቫላዶሊድ በማቅናት ተጫወተ። በዚህም የውድድር ዓመት በስጉንዳ ዲቪዥን 39 ጨዋታዎችን፣ እንዲሁም በዚሁ ዓመት በኮፓ ዴል ሬይ አንድ ጨዋታም ማድረግ ችሎ ነበረ። እንዲሁም ለሀገራት ጨዋታ ለስፔን አንዶርቲዮኒዋን ውስጥ 15 ጨዋታዎችንም አድርጓል። ከዛም በመቀጠል በ201617 የውድድር ዘመን ወደ ዋናው የአትሌቲክ ቢልባኦ ቡድን በማቅናት ማለት ነው ከ2016 የውድድር ዓመት ጀምሮ እስከ 2018 የውድድር ዓመት ድረስ በዋናው ሊግ እና በኮፓ ዴልሬ በአጠቃላይ 58 ጨዋታዎችን አድርጓል። ከዛም በመቀጠል በ201819 የውድድር ዓመት ወደ እንግሊዝ በማቅናት ለቸልሲ ፈርሟል እስከ 202223 የውድድር ዘመን ድረስ በመጫወት ከቸልሲ ጋር የተለያዩ ክብሮችን መቀዳጀት የቻለ ተጫዋች ነው አርሰናልም እንግዲህ ከዚህ የቸልሲ ተጫዋች አምስት ሚሊዮን ፓውንድ የውል ማፍረሻ ገቢር አድርጓል እናም ሁሉም ሰነዶች አሁን ላይ ታትመው እንዳለቁም ነው የተነገረው አንድ ተጨማሪ ፈራሚ ለአርቴታ ከማርቲን ዞብሜንዲ በኋላ ይህ የሰላሳ አመቱ ተጫዋች ሆኗል ማለት ነው። እንግዲህ ይህ ተጫዋች በበርንማውዝ ያሳለፈ እንደሆነ እናውቃለን። ከአስቸጋሪ የውድድር ጊዜ በኋላም ህይወቱን ወደ ትክክለኛው መስመር የመመለስ ጉዞ ላይ ይገኛል። ኬፓ በትልቅ የዝውውር ገንዘብ ከተዘዋወረ በኋላ በስታንፎርድ ብሪጅ ላይ ተጽዕኖ ለመፍጠር የታገለ ተጫዋች እንደሆነ እናውቃለን። አሁን ላይ ኬፓ ወደ ኤሚሬት ስቴዲየም በመዘዋወር ሌላ የትግል የሽንፈትና የድል ስሜቶችን በማፈራረቅ የሚቀምስ ነው የሚሆነው። ይህ ተጫዋችም ለዴቪ ድራያ እውነተኛ ፍክክር ማቅረብ ይችል እንደሆነ ማየቱ አስደሳች ይሆናል ማለት ነው። ነገር ግን አሁን ላይ አርሰናል ከግብ ጠባቂ ይልቅ በዋና ቦታ ላይ የሚያስፈልጉት የፊት አጥቂዎች እንደሆኑ ይታወቃል። ስለሆነም እንግዲህ ሰሞኑን እየወጡ ባሉ መረጃዎች በይበልጥም ትናንትና ምሽቱን በወጡ መረጃዎች ማለት ነው። አርሰናሎች አሁን ላይ አንድ የአጥቂ መስመር ተጫዋችን አደል ለማስፈረም የሚፈልጉት እንግዲህ ከአርሰናል ጋር በተደጋጋሚ ስማቸው እየተነሱ ከሚገኙ ተጫዋቾች መካከል ቪክተር ጊዮክሬሽና ቤንጃሚን ሴስኮ ይገኙበታል ማለት ነው። የአርሰናሉ ዋና የስፖርቲንግ ዳይሬክተር አንድሪያ ቤርታ እንግዲህ ከእነዚህ ሁለት ተጫዋቾች አንዱን ለማስፈረም ነበር ከፍተኛ ትግል እያደረገ ይገኝ የነበረው። ነገር ግን አሁን ላይ እየወጡ ባሉ መረጃዎች መሰረት አርሰናል እነዚህን ሁለቱንም ተጫዋቾች ወደ አርሰናል ቤት ማምጣት ይፈልጋል የሚል አዲስ መረጃን እየሰማን እንገኛለን። ውድ ተከታታዮች ምናልባትም ይህ የዝውውር ሂደት በአርሰናል ቤት እንደተባለው የሚጠናቀቅና የሚሳካ ከሆነ ለአርሰናል በተለያዩ የውድድር አመቶች ያዘዋውራቸው ተጫዋቾች ይልቅ አሁን ላይ የሚያዘዋውራቸው እነዚህ ተጫዋቾች የአንበሳውን ድርሻ በመውሰድ እንግዲህ ከፍተኛ የዝውውር ሂደት ተብለው በታሪክ ሊቀመጡ የሚችልበት አጋጣሚም ይኖራል ተብሎ ይጠበቃል። እንግዲህ በአርሰናል ቤት እና ቃልን አደለ፣ ከቪክተር ጊዮክሬሽ ይልቅ እንግዲህ ቤንጃሚን ሴስኮ ለአርሰናል በልኩ የተሰፋ አይነት አጫወትን የሚጫወት ተጫዋች እንደሆነ በተለያዩ የመረጃ ምንጮች ስንሰማ ነበር። እንግዲህ አርሰናል ከ አርሰን ዊንገር የአሰልጣኝነት ጊዜ ጀምሮ የተለያዩ ዓመታትን ስንቆጥር እንግዲህ ተመሳሳይ የሚባል የራሱ የሆነ የአማረ የእግር ኳስ ፍሰትን የሚያሳይ የአርሰናል ደጋፊዎችም አንደኛ የሚወዱት የአርሰናል የእግር ኳስ ፍልስፍና የአማረውን የእግር ኳስ አጫዋወት ዘይቤ በአርሰናል ቤት እንግዲህ በአሰልጣኝነት ማይክል አርቴታ ከመጣም ጀምሮ ባለፈው ዓመት ላይ የተወሰነ በአርሰናል የጨዋታ ሂደቶች ላይ የተወሰነ ማስተካከያዎችን ማድረግ ቢችልም እንኳን አሁንም ይህ የአርሰናል ውበት ያለው የጨዋታ እንቅስቃሴ አሁንም አልተቋረጠም። ስለሆነም እንግዲህ ቤንጃሚን ሴስኮ ወደ አርሰናል የሚመጣ ከሆነ ይህንን የጨዋታ እንቅስቃሴ ይህ አርሰናል ስሙ የሚጠቀስበት የሚወደድበትን የጨዋታ እንቅስቃሴ ያስቀጥላል ተብሎ ተአምኖበት በማይክል አርቴታ ከፍተኛ ምርጫ ተደርጎበት እንግዲህ ከፍተኛውን እንቅስቃሴ ሲያደርጉ እንደነበረ የሚታወቅ ጉዳይ ነው። ነገር ግን ቤንጃሚን ሴስኮ ከፍተኛ የሆነ የዝውውር ገንዘብን ነው መጠየቅ የቻለው። ክለቡም ተጫዋቹም እንግዲህ ከፍተኛ የሆነ ሳምንታዊ ደሞዝን ነው በአርሰናል ቤት ማቅረብ ችሎ የነበረው ማለት ነው። በዚህም እንግዲህ የአርሰናሉ ዋና የስፖርቲንግ ዳይሬክተር አንድሪያ ቤርታ ፊቱን ወደ ቪክተር ጊዮከሬሽ በማዞር እንግዲህ የቪክተር ጊዮከሬሽን የዝውውር ሂደትም በከፍተኛ ሁኔታ እያጤንበት እንደሆነ እንዲሁም የክለቡ ከፍተኛ ስካውቶች ማለት ነው እያጤኑበት እንደሚገኝ ይታወቃል። ነገር ግን እንግዲህ እየወጡ ባሉ መረጃዎች መካከል እነዚህ ሁለቱን ተጫዋቾች ወደ አርሰናል ማምጣት ይፈልጋሉ የሚል መረጃን ወጦ እየሰማን እንገኛለን። ይህ የሚሆን ከሆነ እንግዲህ የአርሰናል ዋና አሰልጣኝ ሱፐር ማይክል አርቴትሳ እንግዲህ በአርሰናል ቤት ተለዋዋጭ የሆነ እንቅስቃሴ መጠቀም ፈልጓል ማለት ነው። ምክንያቱም ቪክተር ጊዮከሬሽን እናውቀዋለን፣ በክለቡ እንግዲህ ምን አይነት የጨዋታ እንቅስቃሴ ማሳየት እንደሚችል። ምክንያቱም ቪክተር ጊዮከሬሽ እንግዲህ የተለያዩ የእግር ኳስ ተንታኞች እንደሚዘግቡት ቪክተር ጊዮከሬሽ ማለት ነው በአንድ አንድ ክለብ ውስጥ መምጣት የሚችል ከሆነ ይሄ ለካውንተር አታክ ወይም ለካውንተር ፕሬሲንግ አይነት ጨዋታ የሚመች አይነት ተጫዋች ነው የሚሆነው ማለት ነው። ነገር ግን ቤንጃሚን ሴስኮ ቀደም ብዬ መናገር እንደቻልኩት ከኋላ ተነስቶ እንግዲህ አርሰናል የሚያደርጋቸውን የእግር ኳስ ውብ የሆኑ የእግር ኳስ ፍሰቶችን በማሳየት ወደ ተቃራኒ የግብ ክልል በመምጣት ጨዋታዎችን እያሳየ ግብ የሚያስቆጥር አይነት ክለብ እንደሆነ እናውቃለን። እንዲሁም አርሰናሎች በተቃራኒ የግብ ክልል አስራ ስድስት ውስጥ በሚባለው ቦታ ላይ ራሱ እንዴት አይነት የእግር ኳስ ፍሰቶችን እንዴት አይነት ቅብብሎችን በማሳየት እንግዲህ ግቦችን እንደሚያስቆጥሩ እናውቃለን። ይህ ጨዋታ ግን ይህ የጨዋታ እንቅስቃሴ ግን ለቪክተር ጊዮከሬሽ የሚሆን አይነት የጨዋታ እንቅስቃሴ እንዳልሆነ የተለያዩ የስፖርት ተንታኞች እየዘገቡ ይገኛሉ ስለሆነ ምናልባት ቤንጃሚን ሴስኮ የሚመጣ ከሆነ ቀደም ብሎ የምናየውን በአርሰናል ቤት ውብ የሆነ የጨዋታ እንቅስቃሴ በማሳየት እንዲሁም ጎሎችን በማስቆጠር የተዋጣለት አይነት ተጫዋች ሆኖ ልንመለከተው እንችላለን ማለት ነው። ቪክተር ጊዮከሬስም እንግዲህ ወደ አርሰናል ቤት የሚመጣ ከሆነ እንግዲህ በተለዋዋጭ አይነት እንቅስቃሴ ማለት ነው፣ በካውንተር ፕሬሲንግ አርሰናል ባለፈው ዓመት ጀምሮ እንግዲህ ጨዋታዎችን ሲያደርግ ጎሎችንም ሲያስቆጠር እናስታውሰዋለን። እሱን አይነት ጨዋታ ዘይቤ ማለት ነው በመከተል ለአርሰናል ትልቅ ቁልፍ የሆነ ተጫዋች እንደሚሆን ይጠበቃል ማለት ነው። ነገር ግን ነገር ግን አሁንም አርሰናል ከቤንጃሚን ሴስኮ እና ከቪክተር ጊዮከሬሽ ተጫዋቾች መካከልም እንዲሁም የሪያል ማድሪዱ ሮድሪጎ በግራ ክንፍ የሚጫወተው የሪያል ማድሪዱን ሮድሪጎ ለማዘዋወር እንግዲህ ከፍተኛ የሆነ እንቅስቃሴ እየተደረገ እንደሚገኝ እናቃለን። ይህ ተጫዋችን በአርሰናል ቤት እንደ ዋና አማራጭ ተደርጎ እንግዲህ የዝውውር ሂደቱ እየጠናቀቀ የሚገኝበት የተለያዩ ንግግሮች እየተደረጉ የሚገኝበት ሁኔታ ነው እየተመለከት ነው የምንገኘው። ነገር ግን ምናልባት የዚህ ዝውውር የማይሳካ ከሆነ የአርሰናል ዋና አሰልጣኝ አንድሪያ ቤርታ ፊቱን ወደ ክሪስታል ፓላስ የክንፍ ተጫዋች ማለት ነው የክንፍ አጥቂ በማዞር ወደ ኤዜ ማለት ነው። ኤዜን ለማዛወር እንግዲህ የተለያዩ ንግግሮች እየተደረጉ እንደሚገኙ እናውቃለን ማለት ነው። ስለሆነም አርሰናል በዚህ በሁለተኛው መራፍ የዝውውር መስኮት የተለያዩ አሉ የተባሉ ተጫዋቾችን ለማዘዋወር ከፍተኛ ጥረት እያደረገ ይገኛል። እነዚህ ቀደም ብዬ ከጠሯቸው ተጫዋቾች መካከል በእርግጠኝነት ከዚህ በኋላ እስካሁን ከተጠናቀቁት ተጫዋቾችን በተጨማሪ ማለት ነው ሌላ ሁለት ወይም ሶስት አነሰ ቢባል አንድ ተጫዋችን ወደ አርሰናል ሲመጣ የምንመለከትበት አጋጣሚ እንደሚኖር ከወዲሁ መጠበቅ ይኖርብናል ማለት ነው። እንግዲህ ነገ ከነገ ወዲያ በሚኖሩ የዝውውር መረጃዎች የተለያዩ አዳዲስ ሊቋጩ የሚችሉ ዝውውሮች ልናዳምጥ እንችላለን። ወይም አዳዲስ እየተነሱ ደግሞ መነጋገር የሚሆኑ መረጃዎችን ልንሰማበት የምንችለው አጋጣሚ ይኖራል። ሁሉንም ከዘመን ስፖርት የምታደምጡ ይሆናል። ዘመን ስፖርትን ሰብስክራይብ፣ ላይክ እና ሽር እያደረጋችሁ ቤተሰብ እንድትሆኑ ጋብዛለው። ውድ ተከታታዮች፣ የዛሬውን ስፖርታዊ መረጃዎችን እዚህ ላይ ቋጨሁ ማለት ነው። ሰናይ ጊዜ